ሚስት የምትታጨው ቤተ ክርስቲያናዊት ሆና ስትገኝ ነው። ሚስት ለመሆን አንድ ሰው ቤተ ክርስቲያን ትገኛለች። የት ነው ያገኛችኋት? ነው ንገሯቸው። ለዚህ እናንተ እንኳን ትልልቆቹ ያገባችሁት ለሌሎቹ ትመክሯቸዋላችሁ፣ ወይም ደግሞ አሁን ትሆናላችሁ። ሚስቶችም አሁን እንዲህ ያለ ሚስት መሆን ነው፣ ወንዶችም አሁን እንዲህ ያለ ባልመሆን ነው። ባላችሁበት ቤተ ክርስቲያን ነው መገኘት ያለባት። ቤተክርስቲያን የተገኘችው ትታጫለች ሜዳ ላይ የተገኘችው ሜዳ ላይ ነው የምታስቀረው ቤተክርስቲያን የተገኘችው ግን ቤተክርስቲያን ታደርሳለች ቤተክርስቲያን የተገኘ ሁሉ ግን ጻድቅ ነው ማለት ደግሞ አይደለም ቤተክርስቲያን እንደ ኖህ መርከብ ናት አይደለም የሚባለው የኖህ መርከብ ውስጥ ምን አለ የሚበላ እንስሳም አለ ከዛስ የሚባላም አለ በሬ ላም አለ የሚበላ የሚባላስ ጅብም ነበር ነብርም አለ አሳማም አለ የሚበላም የሚባላም አለ። ቤተክርስቲያን የኖኅ መርከብ ናት። ስለዚህ ውስጥ ህይወታቸውን መብል መጠጥ አድርገው የሚኖሩ ቅዱሳን አሉ። እዚች ቤተክርስቲያን ሰውን እንደ ተኩላ እየነጠቁ የሚበሉም አሉ። አውሬም አለ፣ እንስሳም አለ። ቤተክርስቲያን የኖኅ መርከብ ናት። ተጠንቅቆ መምረጥ የራስ ድርሻ ነው። እንዴ ቤተ ክርስቲያን መታችሁ እጩ ተባልኩ። ቤተክርስቲያን አጫወት፣ ቤተክርስቲያን አጫወት። አውሬ ሆነብኝ፣ አውሬ ሆነች። ቤተክርስቲያን ስለሆነ ወፍጮ ቤት ስለገባ በራሱ የሚፈጭ ይላለን አለ በራሱ ዱቄት የሚሆነ እህል የለም። ቤተክርስቲያኑ ስለገባ በራሱ የሚስተካከል በራሱ ውስ መግባቱ አንድ ሰው ትምህርት ቤት ቁጭ ብሎ ስለዋለ ሊቁ ነው የሚወጣ ሰው የለም ስለተማረ ነው። ቤተክርስቲያንም እንደዚሁ ናት። የሚሰራ ነው የሚሰራባት፣ የማይሰራ ደግሞ ዲያብሎስ ይሰራበታል። ተጠንቅቆ የመጀመሪያ ቤተክርስቲያን መሆን አለበት። ቤተክርስቲያን ሆኖ ደግሞ በትክክል የምትቀዳ መሆን አለባት። ከጉድጓዱ መገኘት አንድ ነገር፣ መቅዳት ደግሞ ሌላ ነገር ነው። ይሄን ያሟላች ሚስት ትታጫላች። ነው መንፈሳዊ ፍቹ ግን ሌላ ነው። ውሃ የምትቀዳ ነፍስ ውሃ የምትቀዳ ሴት ለያዕቆብ ሚስት መታጨት ማለት ያዕቆብ ማለት ክርስቶስ ነው። ውሃ ሲቀዱ ለሚስትነት መታጨት ማለት ምን ማለት ነው? ቃለ እግዚአብሔር የምትቀዳ ቅዱስ ቁርባንን የምትቀዳ ነፍስ ለባለሟልነት ትታጫለች ነው እግዚአብሔር ለክብር ያጫታል ክርስቶስ ሙሽራው ሊያደርጋት ይፈልጋል ሁል ጊዜ የእግዚአብሔርን ቃል የምትቀዳ ከጉድጓዱ ስትቀዳ የምትውል ነፍስ እግዚአብሔር እሷን ለሙሽርነት ያጫታል ሙሽርነት ማለት ባልና ሚስት አንድ አካል ነው የሚሆነው ሁል ጊዜ ቃል እግዚአብሔር የሚቀዳና ስጋ ወደሙ የሚቀበል ከቤተ ክርስቲያን ያለ የስርዓት አምልኮት ላይ የሚሳተፍ የሚቀዳ ሰው የክርስቶስ ሙሽራ ይሆናል ይዋሃደዋል ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን መርዓዊ ያለ ቤተ ክርስቲያን ይባላል ሃይማኖት አበው ምዕራፍ 7 ቁጥር 18 ላይ እንደተገለጠው የቤተ ክርስቲያን ሙሽራ ነው እሱ። ቤተ ክርስቲያን ባልን ጊዜ ማን ነው? እያንዳንዱ ነፍስ። ከዚያስ ጉባኤያችንና ህንጻው። የቤተ ክርስቲያን ሙሽራ ማለት የእያንዳንዱ ክርስቲያን ሙሽራው ክርስቶስ ነው። ሙሽራና ሙሽሪት አንድ አካል እንደሚሆኑ ክርስቶስና የክርስቲያን ነፍስ ተዋህደው አንዱ ነው ነው የሚኖሩ። ስለዚህ ለማደሪያነት የሚፈልገው ነፍስ ምን አይነት ነው ክርስቶስ ሲባል? ውሃ ሲቀዳ የተገኘ ከጉድጓዱ የተገኘ ነው። ከጉድጓዱ የተገኘ እሱን ክርስቶስ ያጨዋል። ሲቀዳ የተገኘን ክርስቶስ ለሹመት ያጨዋል፣ ለክብር ያጨዋል፣ ለባለሟልነት ይችል ያጨዋል፣ ለትልቅ ነገር ያጨዋል። ለትልቅ ነገር መታጨት ከፈለጋችሁ ሁል ጊዜ ጉድጓዱ ዳር ቆጭ በሉ ውሃም ቅዱ። ያዕቆብ ይመጣና ያጫችኋል። ያ ያዕቆብ ክርስቶስ ነው። ጉድጓዱን ቤተክርስቲያን ናት። ውሃውም የእግዚአብሔር ቃልና ቅዱስ ቁርባን ነው። ከዛ አላችሁ አይደል? እምትድን ነፍስ ደግሞ ያው ደግሞ መታጨት ሙሽርነት ነው። ለሰማይ ነፍስ ለሰማይ ድነት የምትበቃው ከጉድጓዱ ድህነት ቤተክርስቲያናዊ ነው ብያችሁ ነበር። ቤተክርስቲያን ውስጥ የምትገኝ ነፍስ ናት ያዕቆብ የሚያጫት የራሱ የሚያረጋት ማለት ከአጋንንትነት አውጥቶ የራሱ አድርጎ የሚያድናት ከሲኦል የሚለያት ነፍስ፣ ቃለ እግዚአብሔር ቅዱስ ቁርባን የምትቀዳና ከጉድጓዱ የማትጠጣ ነፍስ ትድናለች። ይገርማቸዋል የዛሬው ወንጌል የዮሐንስ ወንጌል ምዕራፍ አራት ቁጥር አንድ ነው የሚነበበው። ምንድነው እዚህ ውስጥ የምታገኙት ጌታችን ኢየሱስ ክርስቶስ ቀትር በሆነ ጊዜ ከውሃ ዳር ተቀመጠ። ስ መቤታችን እንዲህ በላል ሩሩነሽናሃ የህርሜ አመስገኝሽ ትንግህል ህሊና ይረቱ ልጅሽ ሁን ድንግል ከስርሽ አልጥፋ አንቺን በማመስገን ህሊና ይትጋ ህሊና ይትጋ በብርሃን ጸዳል ተከባ መቤቴ በደመና ዙፋን ተቀምጣ ከፊቴ የጽጌውን ዜማ ዘዘምር በደስታ በምስጋናሽ መጠን ሲሰማኝ እርካታ ሲሰማኝ እርካታ ልጅ ከማግባቱ በፊት ቀድሞ ሚስቱን የሚያስተዳድርበት ምን ሊኖረው ይገባል ሀብት ማፍረታ አዳም እኮ ሀብት አጠራቅሞ ነው ሔዋንን ያገባል እሱ ባያጠራቅምም ማን አጠራቅሞልታል? ይሄ እኮ እንደ ይሄ እኮ ይሁላችሁ፣ አያስተምራችሁም። ለአዳም እግዚአብሔር ይርቅቃል ያለ ቤት ሞልቶ ነው እዚያ። በኋላ ሚስት ያጨለት ማለት የፈጠረለት ስለዚህ፣ አንተ ዝም ብለህ ገነት ሳትሰራ ሚስት አጭውልህ ትላለህ። አይደለም እንደ ገነት ሳትፈጠር ማለት ነው። መጀመሪያ ገነት ነው የሚፈጠረው፣ ቀጥሎ ነው ሚስት የምትመጣው። ዝም ብሎ አጭቶ የሰው ልጅ ምን አለህ፣ ምን ታበላኛለ ስትል የው እግዚአብሔር ያሰጠንን እንበላለን የሚባል የጅል ጥቅስ የለም። ይሄ የፍትሐ ነገሥት ላይ ምንድን ነው መሰላችሁ የሚለው? አይ እንደዚያ ስል ግን የግዳብ ችግር ነው። ይህ ሰው ልጅ ችግሩ ለራሱ የምትመች የምትመቸውን ትምህርት ነው የሚወስደው። ይሄው ምናምን ደግሞ ብሎ ሊል ይችላል። እንደዛ አይደለም። ሀብት የጋብቻ ብቻ የጽድቅም፣ የምንም መሰረት አይደለም። ግን ብቻ ተለፍቶ ያልተሳካው ይቅር እንጂ መድከም ያስፈልጋል ነው። እሱን ነው መናገር የፈለግኩት ማለት ነው። የሚጸድቁ ክርስቲያኖች እራሱ ከሶስት ይከፈላሉ። ተመስገን እንደው ከሶስቱም አድርጎ ያጸድቀን ብቻ። አንደኞቹ ምን ይባላሉ? ልጆች ይባላሉ። ምን ይባላሉ? ልጆች ይባላሉ። ሁለተኞቹ ደግሞ ልጆች ናቸው፣ ወዳጆች ይባላሉ። ሶስተኞቹ ደግሞ ሰራተኞች ይባላሉ ባሮች እነዚህ ልጆች የሚባሉት ቅርብ ጻድቃን ናቸው። ወዳጆች ደግሞ የሚባሉት ደግሞ እንደው በንስሐ የተመለሱት ናቸው። ሰራተኞች የሚባሉት ግን ደመወዝን የሚፈልጉት አይደል፣ እግዚአብሔር ወይ ሲኦል እንዳይከተል ወይ ገነት እንዲያስገባን ብለው ትንሽ ትንሽ ጽድቅ የሚሰሩ ናቸው። ተመስገን ሰራተኛ መሆንን ያጽድቀን ብቻ ይማረን እንጂ እንደው ግን ልጅ ስኖን የሚያምርብን ምንደኛ ስንሆን አያምርብንም። ልጅ ስንሆን ነው እና እግዚአብሔርን ሲሆን እንዳይከተኝ እግዚአብሔር ጋንም እንዳይጠለኝ እንዲህ እያልን ሳይሆን እግዚአብሔር እየጠማን ሲሆን ነው። እየጠማን እንደውም ልንገራችሁ፣ ሰው እየጾመ እግዚአብሔር ላይኖር ይችላል። ሰው እየጸለየ እግዚአብሔር ላይሆን ይችላል። ሰው እየሰገደ እግዚአብሔር ላይሆን ይችላል። ለምን? ክርስትና ተግባር ብቻ ሳይሆን ፍቅር ነው። ድርጊት አይደለም። ጉዳይን አከናውኖ መሮጥ አይደለም። ከእግዚአብሔር ጋር በፍቅር መዛመድ መገመድ ነው። ቅዱስ ጳውሎስ ሲጽፍ ብዙ ጊዜ ሲጽፍ መልእክቱን ጳውሎስ ሙቁሁ ለክርስቶስ ይላል የጳውሎስ የክርስቶስ እስረኛ ጳውሎስ ይላል። በፍቅሩ የታሰረ ማለት ነው። በፍቅሩ የታሰረ እስቲ ስላሴ ምንድን ነው ተብላችሁ ከተጠየቃችሁ ጀስት እንዲበሏችሁ በስም፣ በአካል፣ በግብር ሶስት እያል ብናምንህም አንድ እግዚአብሔር እንጂ ሶስት አምላክ በአካል በስም በክብር በፍጹም ሶስት ነው። ሁለትም አይደለም፣ አራተኛም የለው። እናምናለን እናምናለን። እኛስ ሚስጥረ ስላሴን እናምናለን። እኛ እናምናለን። እኛስ ሚስጥር ስላሴን እናምናልንኛ። ድንግል ያልሆነ ሰው መንግሥተ ሰማያትን አይወርስም። ሁለት ክንፍ ምንድን ነው? አንደኛው ድንግልና ነው። ድንግልና ድንግልና ምንድን ነው ብላችሁ ስጠይቁኝ የሃይማኖት ድንግልና ከክደት ንጹህ የሆነ ሰው ማለት ነው። ገብቷችኋል አይደል? አሁን ድንግል የሆነ ሰው ደግሞ መንግሥተ ሰማያት አይገባም። እሺ መልሼ ስነግራችሁ እነዚህ አምስቱ ሰነፎች ደናግል መንግሥተ ሰማያት አልገቡም አይደል ድንግልና ብቻውን አያድንም ማለት ነው እንግዲ ድንግልና ምንድን ነው ካላችሁን ከክህደት ደናግላን የሆኑ ብቻ ናቸው መንግስተ ሰማያት የሚገቡት በክርስቶስ ያመኑ ህሊናቸው የህሊናቸው ድንግልና በመናፍቃን ትምህርት በዚህ ዓለም ፍልስፍና ተወስዶ እግዚአብሔርን ያልካዱ ሰዎች ለመንግስተ ሰማያት ይበቃሉ አንድ ክንፍ ድንግልና ነው ሁለተኛ ክንፍ ሃይማኖት ነው እስኪ በሉ ሃይማኖት በሉ ክንፍ ነው ቅዱስ ዮሐንስ ይህንን ትምህርት ያገኘው ከየት ነው ካላችሁኝ፣ ከድንግል ማርያም ነው። እስኪ በሉ ከድንግል ማርያም በሉ። እንግዲህ መልሼ እሷ ጋር አምጥቼ ትምህርቱን እዚ ላይ ለቋጨው ነው ማለት ነው። ሁለት ክንፍ የድንግል ማርያም አንዱ ክንፏ ሃይማኖት ብያቸዋለሁ። እስኪ በሉ ሃይማኖት። ማለት ደግሞ ማመን ነው። እስኪ በሉ ማመን በሉ። በደንብ በሉ እንጂ። በማን ማመን? እግዚአብሔር ይስጥልኝ። በእግዚአብሔር ማመን ማለት ተመልከቱ፣ በፍጹም በፍጥረታት ሁሉ ሊያደርጉት የማይችሉትን እምነት የፈጸመችው ድንግል ማርያም ናት። ማን ሁሉ አልኳችሁ፣ በዓለም ላይ ማንም ሰው ቢሆን ፍጥረታት እንኳን እንኳን ሊቀበሉት ሊያስቡት የማይችሉትን ማለት ነው። እንዲሁ አሁን በየት አገር ነው? አሁን በየትኛው አገር ነው? ተወልጃልሽ ስትባል ተወልጃልሽ ስትባል ያለ ወንድ መውለዷን ያመነች ሴት ታመጣላችሁ? በሉ ንገሩኝ እንጂ ይሄንን ለማመን ምን ያስፈልጋል? የሃይማኖት ጉልበት። እስመ ከመዝ አቅመ ሰናይታ ለሃይማኖት። የሃይማኖት ጉልበቷ እስከየት ነው ብትለኝ እንደ ድንግል ማርያም ነው። እንዴት ሰው ያለ ወንድ መውለዱን እንኳን አምና፣ ከፍጥረታት መካከል የተገኘችም ለመውለድም የተመረጠች እሷ ናታ። ያለ ወንድ እንዴት እንደሚወለድ ምልክት ምሳሌ ሳይኖራት አምና የተቀበለች ናት። ይህ ነው ሃይማኖቷ የሚባለው ለዚህ ነው ሊቃውንቱ ምን ይሏታል? ብጽይት አንቲ እንተታምኒ ከመይከውን ቃል ዘነገሩ ኪማበ እግዚአብሔር ከእግዚአብሔር ተቀብለው ከእግዚአብሔር አምጥተው ቃልን ሲነግሩሽ የምታምኝ አንቺ ብጽይት ነሽ። እስኪ በሉ ከእግዚአብሔር አገኝተው በሉ፣ የነገሩሽን ምን የምቴ የምታምኝ በሉ እንጂ አንድ ክንፍ ተሰብሮ ነበር። ያ ምንድነው? የሃይማኖት ክንፍ። የሃይማኖትን ክንፍ የሰበረች ማናት? ሔዋን ናት። ሔዋን በቅጠል ተጠራጥራ፣ በቅጠል እንኳን እግዚአብሔርን ማመን ሲያቅታት፣ ያንን ተመልከቱ። ቅጠልን በመብላት እግዚአብሔርን የካደችውን ሔዋንን ተመልከቱ። እግዚአብሔርን ያለ ዘር ተወልጃልሽ ተብላ በሃይማኖት ምን ሆነቻት? ክንፍ ሆነቻት ማለት ነው። ሔዋን ህሊናዋ በመውረዱ ወደታች ወረደችን። ድንግል ማርያም ህሊናዋ ከፍ በማለቱ ወደ ሰማይ አወጣችንም። ለዚህ ነው ሊቃውንቱ ምን ይላሉ? ሃይማኖት ክር ነው ይላሉ። እስኪ በሉ ሃይማኖት፣ በሉ ሃይማኖት፣ በሉ ክር ነው። ሃይማኖት ክር ሲሆን ትህትና ደግሞ ዘይት ነው። እስኪ በሉ ትህትና፣ በሉ ዘይት። እሳት ለመንደድ ምን ያስፈልገዋል? ንገሩኝ እንጂ ምን ምን ያስፈልገዋል? እሳት ለመንደድ ምን ያስፈልገዋል ዘይት ነገሩ እናንተ ስቶቭ እየለኮሳችሁ የምትኖሩ ሰዎች በምን አውቃችሁ ነው ስቶቭ ነው የምትለኩሱት አ ምንም ችግር የለውም እኮ እናንተ ጋር ማለት ነው ይህ ተመልከቱ ልንገራችሁ አንድ ሻማ ለም አንድ ዘይት አንድ ክር ለመንደዱ ወይም አንድ ፈትል ምን ይደረጋል መሰላችሁ ፈትል ይፈትላሉ ጥጡን እናቶቻችን ድሮ አይበለውና የዛሬዎቹን አይወክልም ይፈትሉና ዘይት ውስጥ ያረጉታል ከዛ ፋትሉ ስላለ መንደድ ይችላል ይችላል አይችልም ምን ያስፈልገዋል ፋትሉ ላይ እሳት ያስፈልገዋል እሳቱ ስላለ ደግሞ ፋትል ከሌለ ንገሩኝ እንጂ ፋትል ስላለ ደግሞ ዘይት ከሌለ በሉ እንጂ መልሱልኝ ፋትል በሉ እሳት ዘይት ፋትል ሃይማኖት ነው የድንግል ማርያም እምነቷ እስከ የት ነው ቢባል ማንም ለክቶ ሊያውቀው አይችልም። ዝም ብቻ ነው ልንል የምንችለው ማለት ነው። ስለዚህ ተመልከቱ። ፈትል ሃይማኖት ከሆነ ያ በክሩ በዘይት ውስጥ ያለው ፈትል የተባለ እምነቷ ነው። ዘይት የተባለ ትሕትናዋ ነው። የድንግል ማርያም ምኗ ነው አልኳችሁ? ዘይት ነው። ከዚያ በፈትሉ አናት ላይ እሳት እሳት ተጭሮ ወይንም እሳት ተደርጎበት በፈትሉ ላይ እሳቱ እንደሚነድ ተመልከቱ። በፈትሉ ላይ እሳቱ እየወረደ ወደ ታች ላለው ሰው ሁሉ እንደሚያበራ ሃይማኖት የተገለጠልን እሳት እግዚአብሔር ስጋዋን የተዋህደላት አማናዊት አማናዊት ፈትል ድንግል ማርያም ናት። የድንግል ማርያም እምነት ነው እግዚአብሔርን ያወረደው። የድንግል ማርያም እምነት ነው እግዚአብሔርን የገለጠው። ሃይማኖት ብቻውን አላመጣውም። ለምን ምን ያስፈልጋል? ዘይት በሉ እንጂ ዘይት ደግሞ ትህትና ነው። ትህትናዋ ደግሞ ምንድን ነው ካላችሁን፣ የአምላክ እናት ነኝ ብላ እንኳን አልሰደድም ያላለች ትሁት ናት። አሁን የባለስልጣን እናቶች፣ የባለስልጣን ሚስቶች፣ የባለስልጣን እህት ወንድሞች በተራ መኪና ይሄዳሉ።